ይህ ያር አመሰግናለሁ። ዛሬ እንግዲህ አጠቃላይ የቅድመ በልግ እንቅስቃሴያችን ሂደቱን ያየንበት እና አስቀጥሎም ቀጥታ የበልግ አዝመራን ያወጅንበት ሰዓት ነው። ይህ የሚታዩት የቦለቄ ክላስተር ነው። የቦለቄ ክላስተር እንደ ወረዳ ዋና ዋና የሚባሉ ሀያ ስድስት ክላስተሮችን ለይተናል። ሜካናይዜሽንን መሰረት ያደረገ የበለቄ ዘመቻ አውጅናል እንደ ወረዳ። በዚህ ረገድ ዘርፈቶች ጥቅሞች አሉት ብለን የምንወስደው ቦለቄ አንደኛ ንጥረ ነገር መሬት ላይ የሚጥም ናይትሮጂን ፊክስ የሚያደርግ የማዳበሪያ ፍጆታ የሚቀንስ ሰብል ነው። ሁለተኛ ለአርሶ አደሩ ብዙ ትርጉም አለው። በአመት መስኖ በሌለበት አካባቢ ሁለቴ ማምረት ብሎም ሶስቴ ማምረት የሚለውን ነገር እውን የምናደርግበት አንዱ ቦለቄ ነው። ቦለቄ የሁለት ወር ከአስራ አምስት ወይም የሶስት ወር ጊዜ የሚፈጅ ሰብል ነው። መሬት ያለሰልሳል። የሚትሬሽን የአርሶ አደሩን የምግብ ፍጆታ በቀላሉ ከበር የሚያደርግበት ብዙ ግባት ማይጠይቅ ብዙ ቴክኖሎጂ ማይጠይቅ ስለሆነና በዚህ ረገድ ከምግብ ፍጆታነት ባለፈ ለኤክስፖርት ተደራሽ የሚሆን ቦለቄ ማምረት አለብን ብለን ከፍተኛ እንቅስቃሴ ላይ ነው ያለ ነው። ይህ የምታዩት ከሃያ ስድስቱ ክላስተሮች አንዱ ነው አንዱ ነው እስከ 46 ሄክታር የሚሸፍን ማሳ ላይ ነው ያለ ነው። እንግዲህ በዚህ ሂደት ላይ ከፍተኛ ርብርብ እየተደረገ ነው። ቅድም ብያቸዋለሁ። አንደኛ ከተረጅነት ወደ ምርታማነት በምናደርገው ግስጋሴ ላይ ትልቅ ይኖረዋል። ሁለተኛ ቦለቄ ሃይ ኮንተንት የሆነ ፕሮቲን ያለው ሰብል ነው። ኒትሪሽን ላይ ስነ ምግብ ላይ ከፍተኛ የሆነ አስተዋጽዖ ያለው በቀላሉ ባጭር ሰዓት ምርሰን ይችላል ሰብል ነውና ወረዳ ትሬንዱን በማስፋት አንድ መርሳደል መራብ የለበትም ፕላስ ደግሞ ገበያችን የተሟላ መሆን አለበት በሚል ከፍተኛ እንቅስቃሴ ላይ ነው የምንገኘው። አመሰግናለሁ። እሺ እንግዲህ ተመልካቾቻችን ዛሬ በኤደነባ አጋዎ ቀበሌ ተገኝተን በመደበኛ በልግና በቅድመ በልግ እየለማ የሚገኝ የክላስተር ማሳ ላይ የሚቶ ወረዳ ዋና አስተዳዳሪ ተገኝተው መልዕክት አስተላልፈዋል። እንደሚታወቀው ከተረጂነት ወደ ምርታማነት በሚደረገው ጉዞ ላይ በተለይ አርሶ አደሩ እርሻን በማዘመን በአመት ከአንድ ጊዜ በላይ በማምረት ኢኮኖሚውን ከፍ እንዲያደርግ ተጠቃሚነቱን እንዲያሳድግ ለማድረግ ዘርፈ ብዙ ስራዎች በወረዳችን እየተከናወኑ ይገኛሉ። በዛሬው ዕለትም የሚቶ ወረዳ ዋና አስተዳዳሪ በኤደነባ አጋዎ ቀበሌ ላይ ተገኝተው ሰፊ የቅድመ በልግ የክላስተር ማሳ የእርሻ ስራን አስጀምረዋል። በመልእክታቸው ቀደም ብለን ቦለቄ ዘርተን በቦለቄ ክላስተር አርሶ አደሩን ካሰማራን በኋላ በመደበኛው አዝመራ ወቅት ደግሞ እንዲሁ ለመደበኛው ለስንዴ የመሳሰሉ ዘሮች ማሳው እንዲለቅ ለማድረግ የቅድመ ዝግጅት ስራ እያከናወን እንገኛለን። ቦለቄ በመጀመሪያ ዙሩ ማምረታችን አንደኛ የአርሶ አደሩን ገቢ ከማሳደግ አኳያ በሰፊው የሚታይ ከመሆኑ ባሻገር እንዲሁ ለስንዴ ማሳም ቦለቄ በሚነሳበት ሰዓት ላይ ለመሬቱ ምርታማነት እንዲሰጥ እንዲሁ ለም እንዲሆን ያግዛል እና ይህንን ስራ ቁልፍ ተግባራችን አድርገን እየሰራ ነው እንገኛለን፣ በሚል ያስተላለፉትን መልእክት ነው ወደናንተ ያደረስ ነው። እንደምትመለከቱት ሰፊ የክላስተር ማሳ እርሻ ስራ ተጀምሯል። በወረዳው በሁሉም ቀበሌዎች ላይ ሊባል በሚችል መልኩ የቦለቄ ክላስተር በቅድመ በልግ እና በመደበኛ በልግ የማልማት ስራው ተከጣጥሎ ቀጥሏል የሚለውን ለማድረስ ነው። ስለከታከ ስለከኛ ጋውናችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን።